እየተከተላችሁኝ ነው የምገኘው በኳታር ዶሃ ላይ ነው። በዚህም ደግሞ ዶክ ሜዲካል ሴንተርን ለመጎብኘት ነው። ኳታር እንግዲህ ኳታር መረጠችኝ እንጂ አልመረጥኳትም። አሁን የምናሳየው መሽን ቁስል ካለ ምንም ሰርጅሪ እንዲድን የሚያደርግ ሲስተም ነው ማለት ነው። ሪታይር ከማድረግ የፊት የራሴን ብዝነስ መጀመር እፈልጋለሁ የሚል ሀሳብ ስለነበረኝ ከድሮ ጀምሮ ዶክ ሜዲካል ሴንተር የሚባለውን ስታብሊሽ ያደረግኩኝ ማለት ነው። ከተከታተላችሁ ነው። ሰላም ጤና አስጥልኝ ውድ አሻም ቴሌቪዥን ተመልካቾቻችን፣ የምገኘው በካታር ዶሃ ላይ ነው። ያለውበት አካባቢ ደግሞ ሉሴል ተብሎ በመጠሪያ ስሙ ይጠራል። በዚህም ደግሞ ዶክ ሜዲካል ሴንተርን ለመጎብኘት ነው። አብራችሁ እንደምትሆኑ ተስፋ አድርጋለሁ እስከ ፕሮግራማችን ፍጻሜ። እንግዲህ በውስጥ ያለውን ነገር ቆይታዬን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ሰላም ሰላም ሁሉ ሰላም። እንኳን ደህና መጣሽ። ዶርም ሜዲካል ሴንተር ይባላል። እ መገና አማኑኤል ቶሎሳ እባላለሁኝ ሳምንት በሊክ ሰርጀን ነኝ። ዶክ ሜዲካል ሴንተር የሚባለውን ኢንስቲትዩሽን ስታብሊሽ ያደረግኩት ከስምንት ዓመት በፊት ነበር። እዚህ ሀገር ዶሃ ውስጥ ወደ 17 ዓመት ኖር ያለሆኝ አን ትዝ የሚለኝ ከሆነ እሱ ነው። ብዙውን ጊዜ ነጭ ልብስ የሚለብስ የዶክትር ልብስ የሚለብስ ሰው በጣም በትልቅ ነገር ነበረ ብናየው እና በልጅነት የሳድግ ትንሽ ክሊኒክ ውስጥ የሚሰራ አንድ ነርስ ነበር እና ሁሉም ሰው በጣም እንትን የሚለው ሰልፍ ጠብቆ ያየዋል እና እንደዚህ አይነት ኮት ነጭ ኮት በጣም ደስ ይለኝ ነበር። ትዝ ካለኝ እንደዛ ነው የሚመስለኝ። እና አይ ቲንክ ከድሮ ጀምሮ ሐኪም ወይም ነርስ ወይም እንደዚህ አይነት ነገር ነጭ ለባሽ። እኔ ግንቢ የሚባል እንትን ውስጥ ወለጋ ውስጥ ነው የተወለድኩት። ወላጆቼ ወደ ምሽን ትምህርት ቤት ውስጥ ይሰሩ ነበር የራ አድቬንቲስት አካደሚ የሚባል ኮሌጅ አለ ወደ ሻሸመኔ መንገድ ላይ እዛ ነው እንግዲህ በአንድ አመት ሲሞላኝ እዛ ሄድኩኝ እዛ ነው ትምህርት ቤትን የጨረስኩት እዛውኑ ያደግኩት እንግዲህ እንደዛ ይመስላል እዛ አስራ ሁለተኛ ከጨረስኩኝ በኋላ በኛ ጊዜ ትዝ ለኝ እንደሆን ጎንደር ላይ ተመድቤ ነበር አስራ ሁለት ከጨረስኩኝ በኋላ ሜዲካል ስኩል ለመግባት ግን እድል አጋጥሞኝ ፊንላንድ ሀገር ሄድኩኝ። ፊንዳር ሀገር እንግዲህ ሜዲካል ስኩልን ጨርስኩኝ እዛው ስፔሻላይዝ አድርጉኝ። እዛው ለጥቂት ጊዜ ከሰራሁኝ በኋላ ወደ ካናዳ መራሁኝ። ካናዳ ደግሞ ከአንድስ አመት በኋላ ወደ እንግላንድ ሀገር ለስምንት አመት ለመስራት ሄድኩኝ። ከዛ ነው ወደ ዶሃ የመጣሁት ማለት ነው። እንግዲህ እንቅፋት ያልነበረበት ጊዜ አልነበረም። ለምሳሌ ግን እነዛ ሁሉ እንግዲህ በጊዜው በእንትኑ እንትን ያሉበት ነበር። እንግዲህ ኦርቶፔዲክ ሰርጀን ለመሆን ብዙ ኮምፒቲሽን አለ መጀመሪያ ላይ፣ ምክንያቱም ብዙም ሰው ብዙዎች መግባት የሚፈልጉበት እንትን ዲስፕሊን ነው፣ ስፔሻላይዝ ለማድረግ ግን፣ በጊዜው እግዚአብሔር እርቶኝ እንግዲህ እንትን ስፔሻላይዝ ለማድረግ እችያለሁኝ። እንግዲህ ካናዳም የቆየሁበት ሁለት ጊዜ ነው የርጉት አንደኛውን ፌሎፕ የሚ ኦርት ሰርጀሪ ከጨረስን በኋላ ለአንድ ዓመት ለመስራት እዛ አንድ አመት አሳልፍ። ከዛ በኋላ ደግሞ ከዓመት በኋላ ተመለሻ ይሄድኩኝ ለስራ እ ከዛ እንደዛ ይመስላል። ቻእግህ በየመንገዱአለ በጣም ሁሉም ሰው የሚያልፈው ቻለንጅ ነው ብዬ ነው የማስበው። ኳታር እንግዲህ ኳታር መረጠችኝ እንጂ አልመረጥኳትም። እንዴት ነው፣ እንግላንድ እየሰራው በነበርኩበት ጊዜ እንዲህ የኤጀንቶች አሉ፣ በተለይ አረብ አገሮች ለመስራት የመረጡ እንትን የሚሉት እና በዛን ጊዜ ደውሎልኝ እንደዚህ አይነት ቦታ አለ ኳታር ውስጥ ለስራ መሄድ የምትፈልግ ከሆነ ኢንተርቪው ያደርገዋል፣ ምናምን አሉኝ። እኔም በጊዜው ኳታር የት እንዳለ ምን አይነት ቦታ እንደሆነ አላቅም ነበር በፊት። ምክንያቱም ሚድል ኢስት ሄጄም ሄጄም አላቅም ነበር እና መጀመሪያ ሀሳቤ እና ኢንተርቪው ዩ ሶ ሲደረግ ኢንቫይት ያደርጋሉ ወደዛ ለዊከንድ ኢንቫይት አድርገው ሀገሩን አይቶ ኢንተርቪው አድርገው እሱን ነው ሞሪያ የሁት ከስራው በላይ እና አንድ ትልቅ የፕራይቬት ሆስፒታል አለ ካታር ውስጥ አልሃል የሚባል በዛን ጊዜ አዲስ ሆስፒታል ስለተከፈተ የኦርቶፕዲክ ሰርቪስ ሊድ እንዳደርግ ኢንቫይት አድርገውኝ እንግዲህ በግሪጎሪያን ካላንደር በ2008 ዶሃ መጣሁኝ ማለት እና በዛን ጊዜ የኦርቶፔዲክ ዲፓርትመንት ብቻ እንደ ጀመርኩት አስር አመት እዛ ሰርቭ አደረኩኝ። በዛን ጊዜ ወደ ስምንት የሚሉ ኦርቶፔዲክ ሰርጀኖችን ሪክሩት አረግኩኝ እና ጥሩ ደቨሎፕ አደረገ። በዛን ጊዜ ከ ከአስር አመት በኋላ እንግዲህ ሪታይር ከማድረግ በፊት የራሴን ቢዝነስ መጀመር እፈልጋለሁ የሚል ሀሳብ ስለነበረኝ ከዶሮ ጀምሮ ዶክ ሜዲካል ሴንተር የሚባለውን ስታብሊሽ አረግኩኝ ማለት ነው። በጣም ብዙ ነው እንግዲህ እኔ አሰራር ብዙውን ጊዜ የኔ ስፔሻልቲ ምንድን ነው? በስፓንላ በስፓን እና ጆንት ሪፕሌስመንት ላይ ነው፣ እና ብዙን ጊዜ በስፓይን ላይ የሚመጡ ሰዎች በጣም በጣም ፔን ያለው ሲዌሽን ነው። ሳቲክ ነቭ ሪቴሽን ይባላለ። አንዳንድ እንደዚ አይነት ነገር ላይ ብዙ ብዙ አጋጥሞኝ ነበር፣ እና ሰው በፔን ሰፈር በሚያደርግበት ጊዜ ማየት በጣም ይከብዳል። ምክንያቱም አንዳንድ መድኃኒት አይሰራም፣ ኢንጀክሽንም አይሰራም፣ ምንም የምታደረግ ነገር የሚሰራ ነገር የለም እንግዲህ በዚያን ጊዜ ያለው አማራጭ ሰርጀሪ ማድረግ ነው እና በዚህ አይነት ቻለንጅ ላይ ለእነዚህ አይነት ሰዎች መፍትሄ አግኝተን ከሰርጀሪ በኋላ ከሰላሳ ደቂቃ አንድ ሰዓት በኋላ ህመማቸው በእንትን በሚልበት ጊዜ ሪሊ ደስታው በጣም እንትን ደስ የሚል ነገር ነው። በሌላ ሳይ ደግሞ ፔሽንት በጣም ህመም ኖሯቸው ግን ባለው ሜዲካል ኮንዲሽናቸው ሳይሳካላቸው በሚቀርበት ጊዜ እና እንትን በሚሉበት ጊዜ በጣም የሚያሳስን ሲቹዌሽን ይኖራል እና መጀመሪያ ኢትዮጵያ ሜዲካል ስኩል መድበውኝ ከዛ አሜሪካ ወደ እንግላንድ በሄድኩበት ጊዜ ኤንቫይሮንሜንታል ሄልስ የሚባል ፊልድ ውስጥ ነበር ግባ ያሉኝ። በዛን ጊዜ ግን ኤንቫይሮንሜንታል ሄልዝ በጣም ለሀገሬ በጣም የሚመችብ ነገር ነው ለማሳደግ ነው መጀመሪያ በደንብ አድርጌ በሰማቸውም ግን በጣም ደስ ያለኝ መንገድ አልነበረም። እና እንዳልሽው ፕላምቢያ አልነበረ ገፍቼ ገፍቼ አልሄድም። ዩዥያሊ ብዙውን ነገር በማይበት ጊዜ ለወደፊት ይጠቅመኛል ብዬ ሳይሆን በዛን ጊዜ ደስታ ነው ማየው ይሄ ነው እና አሁንም ቢሆን ብዙ ነገር እንደ ሲሪየስ ነገር አላይም። ለምሳሌ አም ሹር መዲካል ፊልድ ውስጥ ባልሰራ የሆነ ነገር ይመጣል ብዬ አስባለሁኝ። ግን ምንድነው ብዬ ደግሞ አስቤ እንትን ለማለት ብዙም ጊዜ አእምሮዬ ለማስጨነቅ አልፈልግም። እንግዲህ የጀመረው አይ ቲንክ ከኢትዮጵያ ካለው ጀምሮ መሰለኝ እንዳልኩ በፊት እንግዲህ ነጭ ለባሽ ነገር በጣም ደስ ይለኝ ነበርና ከጊዜ ጋር ብዙ ነገር እያየሽ በምትሄጂበት ጊዜ ብልድ አፕ ይሆናል። ያ እና አሁን ሜዲካል ስኩል ውስጥ ገባ ደግሞ ኦርቶፕሪክ ሲመጣ፣ አዎ በጣም ጥሩ ፊልድ ነው፣ ይሄ በጣም የሚወደው ነው እና በዛ ጊዜ መንገድ በሚከፈትበት ጊዜ ደግሞ ኢንትረስቱም እያደገ እየበዛ መጣ እና ባለፉት ብዙ አመታት ውስጥ እንግዲህ ከየሀገሩ ኢንግላንድ ውስጥም፣ ፊንላንድ ውስጥም፣ ካናዳ ውስጥም፣ ጀርመን ውስጥም ያለው ኤክስፒሪንስ ላይ በሚመጣበት ጊዜ ቃም በዚህ ፊልድ ብሄድ ለራሴም ጥሩ ቢዝነስ ክሬት ማድረግ እችላለሁ ነው ከዛም አልፎ ደግሞ ለህብረተሰቡ ደህና የሚበጅ ነገር መስራት ይችላሉ የሚል ሀሳብ ነበረኝ። እና በተለይ ባለፈው አስር አመት ውስጥ ዶሃው በምሰራበት ጊዜ ያ ነገር በጣም ግልጽ እየሆነ መጣ። እና እንደዛ ነው የጀመረው ማለት ነው። እና ሳስበው ስቲል እስካሁን በጣም ያልተሰራበት ፊልድ ቢኖር የኦርቶፔዲክ ፊልድ ነው። እንኳ ኢትዮጵያ ይቅርና በዚህ ሀገር ውስጥም ብዙም ኮምፒቲሽንም ቢኖር መሰራት የሚችልበት ፊልድ ነው። እና የጀመርኩት ከስድስት ዓመት በፊት ነው። ብቻዬን ነው የጀመርኩት ከአንድ ከሁለት ነርሶች እና ሁለት ሴክሬታሪዎች ጋር። እንግዲህ በስድስት ዓመት ውስጥ በጣም ነው ያደገው። እና የሚያስደስተው ነገር ምንድን ነው አድጎ ለህብረተሰቡ በጣም አስፈላጊ የሆነ ሰርቪስ መጠጥ ብቻ ሳይሆን በጣም ኢኖቬቲቭ የሆነ እንትን ፊልድ ነው ያዘው እና በየቀኑ እንግዲህ ከሰዎች በምሰባበት ጊዜ ያለውን ኮምፒቲሽን በማየትበት ጊዜ ሰዎች በጣም ነው ስለ ሰርቪሱ የሚደሰቱት እንግዲህ በአሁኑ ጊዜ እስከ ሁለት መቶ ሰው ዶክስ ይሰራል ማለት ነው። ከየሀጉር ከየኮንቲነንቱ ወጥተው ይሰራሉ እና ሁለት መቶ ሰው በትንሽ ክሊኒክ ውስጥ በጣም በጣም ትልቅ የሚያስደስት ነገር ነው እና በየአመቱ ሀሳባችንም እየጨመረ ነው። ብዙዎች ከብዙ ብዙ ሀገር እየመጡ የሚያዩዋሉ እና ይሄን አይቶ ደግሞ በሀገሮች ውስጥ የዚህ ነገር ለመስራት የሚፈልጉ ነገር ሀሳብ አለ እና በሁለት መቶ ሰራተኛ ብቻ የተወሰነ ሳይሆን አይ ቲንክ እኔ ሳስበው ሳስበው በሚመጣው አምስት አመት ውስጥ በጣም ትልቅ ቦታ ይደርሳል ብዬ አስባለሁ። በ2024 እኔ አላሰብኩትም ምርጫ አድርገው ነበር። በዶሃ ሀገር ውስጥ የኦርቶፔዲክ ሰርጀን የተባሉትን ሁሉ አይተው የትኛው ነው ጥሩ ሰርቪስ የሰጠውና የትኛው ነው ብዙ ኤግዛምፕለሪ መንገድ የከፈተው ተብሎ ከ3000 በላይ ሰዎች እንዲመርጡ ተደርገው ከዛ ውስጥ ከ2700 ሰዎች እኔን የመረጡት ማለት ነው በ2024 ውስጥ የታወቀው የኦርቶፔዲክ ሰርጀን በዶሃ ውስጥ ተብሎ ተመረትኩኝ ሽልማትም ትሰጠኝ ማለት ነው። ዶክ ምንድነው ኮንሰፕቱ? አንደኛ ምንድን ነው ዲ ኦ ሲ ምንድነው ብሎ ብዙ ሰዎች ይጠይቁኛል። ዶክ ኦፍኮርስ ዶክተር ማለት ነው። ይሄ ኢንስቲትዩሽን በዶክተር የሚመራ ኢንስቲትዩሽን ነው ማለት ነው። በሌላ ሳይድ ደግሞ ዶሃ ውስጥ ነው የምንሰራው። ዶሃ ኦርቶፔዲክ ሴንተር የሚል እንትን አብሪቪዬሽን አለው ማለት ነው። እና ዋና የምንሰራው ነገር እና ከሌሎች ለየት የሚያደረገን ፊልድ ምንድን ነው? የኦርቶፔዲክ ስፔሻልቲ ውስጥ በአንድ ጣራ ስር እንሰራለን ማለት ነው። ለምሳሌ በዚህ ትንሽ ክሊኒክ ውስጥ ወደ 12 የሚሆኑ የኦርቶፔዲክ ሰብ ስፔሻልቲዎች አሉ። እና እሱ ብቻ ሳይሆን ኮምፕሊት የሆነ የፊዚዮ ተራፒ፣ የሪሃብሊቴሽን፣ የኦስቲዮፓቲ፣ ሃይድሮ ተራፒ የመሰለውን ነገር አለን። ከዛም ጨምሮ ደግሞ ኮምፕሊት የሆነ ዳያግኖስቲክ ሰንተር አለን ማለት ነው እና በዚህ ስድስት ዓመት ውስጥ በዶሃ ውስጥ በኦርቶፔዲክ ሰርቪስ ውስጥ ትልቁ የኦርቶፔዲክ ሰንተር የኛ ነው ማለት ነው። በሳብ ስፔሻልቲም፣ በሳይዝም፣ በሰርቪስም የታወቅነ ማለት ነው። ይህ ምድነው የሚያሳየው? አንድ ስፔሻልቲ ሰርቪስ በሚጀመርበት ጊዜ እነዚህ ነገሮች እንደ ቢልዲንግ ብሎክ ናቸው ማለት ነው። ሁሉ ነገር በአንድ ሰርቪስ በአንድ ሴንተር ላይ በሚሆንበት ጊዜ ኳሊቲውም ጥሩ ይሆናል፣ ሰርቪሱም ጥሩ ይሆናል። እና ለማደግም ደግሞ ጥዩ ጥሩ ኦፖርቹኒቲ ይከፍታል ማለት ነው። እና እስካሁን ብዙዎች ትላልቅ ሆስፒታሎችን በምናየበት ጊዜ ምናልባት ሁለት ሶስት ኦርቶፔዲክ ዶክተሮች ናቸው የሶስት መቶ አራት መቶ አልጋ ያላቸው ሆስፒታሎችም እና በዛ መንገድ በደንብ አርገን ኮምፒውተር አርገን ጥሩ ሰርቪስ እየሰጠን ነው ማለት ነው። ይሄ ደግሞ ላለው ህብረተሰብ እና ኳሊቲውን እንትን ለማድረግ በጣም አስፈላጊ ነው ብዬ አምናለሁ እና ይሄ ሪሰፕሽን ኤሪያ ነው አሁን የምታየው። ይሄኛው ዲዛይን ስታዩት ጥሩ ዲዛይን ይመስላል ግን ከኦርቶፔዲክስ ጋር የተያያዘ ዲዛይን ነው። የማይክሮስኮፒክ ስትራክቸር ኦፍ ቦን ከአጥንት እንትን ጋር እና ሁሉ ነገር አብሮ የተያያዘ እንዲሆን አድርጌ ዲዛይን ያረኩት እንትን ሰታፕ ነው እና ወደ 1500 የሚሆን ስኩዌር ሜትር ስፔስ ላይ ነው ያረፈው ሰርቪሱ እና አሁን የምንሄድበት ቦታ ምንድን ነው የሚባለው? ኤምቢኤስቲ ሰርቪስ የሚባል ሰርቪስ አለ በካታር ውስጥ በጣም ዩኒክ የሆነ ቴክኖሎጂው ከጀርመን የመጣ ሰርቪስ ነው። እዛ ብንሄድ እናሳያችኋለን። ኤምቢኤስቲ ምንድን ነው? ሞለኪውለር ባዮፊዚካል ስቲሙሌሽን ቴራፒ ቢባል ነው። ማግኔቲክ ፊልድ እንጠቀማለን አንዳንድ ህመሞችን ትን ትሬት ለማድረግ ለምሳሌ ኢትዮጵያ ውስጥ በጣም በስኳር በሽታ የተነሳ ቁስል አይድንም አለም እሱ ነው አይቪፍ ምንድነው የሚያደርጉት? አምፑቴሽን አለ ወይንም ደግሞ ፕላስቲክ ሰርጀኖች ስኪን ግራፍት ያደርጋሉ። አሁን የምናሳየው መሽን ቁስል ካለ ምንም ሰርጀሪ እንዲድን የሚያደርግ ሲስተም ነው ማለት ነው። እና ሲሄደን ግባና ልናሳያችሁ። ይሄ አንደኛው መሽናችን ነው። አርትሮስፒን ፍሌክስቱ ይባላል። ብዙም ጊዜ እንዳልኩኝ በቁስል መዳን ላይ በጣም ችግር አለ። ማግኔቲክ ፊልድ ነው የምንጠቀመው ይሄኛው ማግኔቲክ ፊልድ ውስጥ ምንድን ነው የሚያደርገው? በሰሉላር ሌቨል ላይ ኢነርጂ ቡስት አድርጎ ቁስል ቶሎ እንዲድን የሚያደርግ መንገድ ነው። አንዱ ሰርቪስ እሱ ነው። ሌላው ደግሞ ለምሳሌ ከሰርጀሪ በኋላ ቁስል ቶሎ እንዲድን ኢንፌክሽን ሬቱ እንዲቀንስ፣ ይህንን እንጠቀማለን። ሶስተኛው ሰርቪስ ደግሞ ምንድነው? አንዳንድ ሰዎች ነርቭ ፔን ያላቸው አሉ በሰርጀሪ ማድረግ የማይቻል ወይም በሰርጀሪ የማይጠቀሙ ግን ነርቭ ፔኑ ለብዙ ጊዜ የሚያስቸግራቸው አሉ። እንደዚ አንድ ሰርቪሶችን ይህ የነርቭ ኢንፍሌሜሽንን ለመቀነስ የሚችል መሽን ነው ማለት ነው። እዚህ ላይ ለምሳሌ ዩሮፕ ውስጥ ብዙ ቦታ ላይ አለ። እነዚህ መሽኖች የሚድል ኢስት ውስጥ አንደኛ ከጀመሩት ሀገሮች አንዱ ዶሃ ነው። ከዛ ውስጥም ደግሞ የእኛ ክሊኒክ ነው የጀመረው። እዚህ ሀገር ወደ አስር የሆኑ ፕሮጀክቶች በሀሳብ ደረጃ ላይ አሉ። ኢትዮጵያ ውስጥ፣ አንጎላ፣ ኡጋንዳ፣ ኬንያ፣ ናይጄሪያ እና ሳውዲ አረቢያ በሀሳብ ደረጃ ላይ የተነሱዋሉ። እንግዲህ ሁሉም ሊሳኩ ይችላሉ ወይም ሊሳኩ ይችላሉ ግን ብዙ ፖቴንሻል ያለው ፕላን ይዘን ቀርበናል እና ብዙዎች ሀገሮችን ሲያዩት እንደዚህ አይነት ኮንሰፕት ሀገራቸው ውስጥ እንዲመጣ ይፈልጋሉ። እንግዲህ ዲዛይን ስናደርግ ይሄኛውን ለትራክ ካደረግነው፣ ብዙ ጊዜ የኦርቶፔዲክ ሰዎች በክራች ነው ወክ የሚያደርጉት፣ ልምፕ ያደርጋሉ እና ይህን ትራክ የሰራ ነው ምንድን ነው ሰዎች ቁጭ ብለው እስኪጠብቁ ድረስ እዚህ ላይ ወክ ያደርግ ይችላሉ። ይህም ደግሞ ከኦርቶፔዲክ ሰርቪስ ጋር የተያያዘ ነው ማለት ነው። ብዙን ነገር ለማገናኘት ሞክረናል። እኛ ወደ ሃይድሮተራፒ ዩኒት እንገባለን እና ይሄኛው የምናየው ዋተር ዎከር ነው የሚባለው። ከሱም ጋር ለማቀራረብ እየሞከር ነው፣ ሰው ኢንተርቴንት ለማድረግ ሰው ታቦ ሲመጣ ሞርንጆ ማድረግ አለበት። ታችኛው ትሬድ ሚሉ ነው መሮጫው ነው፣ እዛ ላይ መሮጫ አለ። ከዚህ ደግሞ ይመጣ ፕሬዠር አለ። በዛ ኤክሰርሳይዝ ማድረግ ይችላሉ። ብዙም ጊዜ ይሄን የሚጠቀሙ ምንድን ነው ከጉልበት ሰርጀሪ በኋላ ማስሎቹን ለማጠንከር እንጠቀማለን ማለት ነው። ይ በሳምንት ሶስት ቀን ኤክሰርሳይዝ ያደርጋሉ። በሳምንት ሁለት ቀን ደግሞ ይሄ ጂም ውስጥ ደደ ኤክሰርሳይዝ ያደርጋሉ። የጃፓን ቴክኖሎጂ ነው አክቹዋሊ ይሄ። እና ከአራት ዓመት በፊት ፕላን ስናደርግ እንግዲህ ከመጣናቸው ቶዎች አንዱ ይሄ ነው። በቀን ውስጥ ፊዚዮተራፒ ብቻ ወደ 200 ፊዚዮተራፒ ፔሽንቶች አሉን። በሌላ ሳይድ ደግሞ ካይሮፕራክተርና ኦስቴፓቲም ደግሞ ወደ መቶ የሚሆን በቀን ውስጥ እንግዲህ ወደ 300 ሰው ነው የሚታከመው ማለት ነው። ፈረንጆች ምን ያሉ ፕሪቨንሽን ኢዝ ቤተር ዳን ኪዩር ይላሉ። ይሄ ምንድ ነው? መጀመሪያ በምንሰራበት ቦታ መጠንቀቅ በምግብም በመግብም በኤክሰርሳይዝም በኤርጎሚክ ፖዚቲቭ ኤክሰርሳይዝ ፕሮግራሞች ማድረግ ላይፍ ኳሊቲም በጣም አስፈላጊ ነው። ሎንጀቪቲም በጣም አሪፍ ነው። ለዚህ ዙላይ ሪሊ በጣም ፎከስ ማድረግ አለበት ሰው፣ በሚበላው ነገር፣ ኤክሰርሳይዝ በምናደርገው ነገር፣ በስትሬስ እና ምክንያቱም፣ ሰርጀሪ ማድረግ ቀላል ነገር አይደለም። ከዛ ውስጥ ደግሞ መውጣት ቀላል አይደለም። ማሞግራም የሚባል ነው። ማሞግራም ሴቶች በተለይ ስክሪን የሚያስፈልጋቸው ጊዜ እዚ ውስጥ ነው የምናደርገው ማለት ነው። እና ለኦስፐዲክ ብቻሁ በሌላም ኤሪያ ሲመጡ ሰርቪሽን ተጠቅሞ ይሄዳሉ ማለት ነው። እና እዚህ ደግሞ ሲቲ ስካን አለን። ሲቲ ስካን እዚህ ውስጥ ነው የምናደርገው ማለት ነው። አልሳት እንግዲህ መረ ከዛ ነው ከዛ የተወለደ ቦታ ነው። እዛም ተመሳሳይ ነው፣ ግን ስንጀምር በትንሹ ስለጀመር በተለይ ለዛ አካባቢ ላይ ዴንስሊ ፖፑሌትድ የሆነ ቦታ ስለሆነ በትንሽ ጀመርን። እንግዲህ የሚያስፈልገው ነገር አለ፣ ግን ሲቲ ስካን የለውም። ኤምአርአይ ስካን አለን። የተቀሩት ሰርቪሶች ፕሮቫይድ እናደርጋለን። ከዚህ ይሄዳሉ። አንዳንዴ ዶክተሮች ከዛ መቶ እንትን ይላሉ። እንግዲህ አሁን የዳያግኖስቲክ ሰርቪሱን ሁሉንም አይተሽዋል ዋል በሲቲ ስካን አልትራሳውንድ ኤክስሬይ እና ማሞግራም ሁሉን ነገር እዚህ ውስጥ ነው ማናደርገው። እንዳየሽው በጣም ትንሽ ቦታ ላይ ነው፣ ግን የሚያስፈልገውን ነገር ሁሉ ይዟል። ይባል አይደለም በጣም ትልቅ በጣም አመሰግናለሁ መታችሁ ስላላችን ከኢትዮጵያ ጀ መተሽ ስላየሽኝ በጣም እናመሰግናለን እንግዲህ ለወደፊት በየጊዜው እየመጣች እንደምትጎበኝን ተስፋ እናደርጋለን በጣም ላመሰግን ወዳለን ስለሰጠህን ክብር ስለሰጠህን እንክብካቤ ያየሁት ነገር ሁሉ ቤት እንድመጣ ስለፈቀድክልኝ ስለጎበኘው በጣም አመሰግናለን በጣም አመሰግናለን ቃል ኪዳን ለሁሉም ነገር እንግዲህ ስለጋበሽኝ በጣም ደስ ይለኛል በቅሩብ ደግሞ ኢትዮጵያ እንደምትጋብዝኝ ተስፋ አደርጋለሁኝ። የእኛን የዶክ ካምፓኒ ፕሮፋይል ልሰጥሽ ይፈልጋለሁኝ። ይሄ ስለ ዶክ ታሪክ የሚናገር ፕሮፋይል ነው እና በዶክ ሜዲካል ሴንተር የነበረኝ ቆይታ ይሄን ይመስል ነበረ። ቆይታ በኳታር ዱሃ ላይ ነው የነበረው። እጅግ በጣም ደስ የሚል ቆይታ ነው ያደረኩት። በኢትዮጵያዊነት የኮራውበት አርዓያ የሚሆኑ ዶክተር ኢማኑኤልን ከእሳቸው ጋር የእሳቸውን ተቋም ቆንጆ አድርጌ ጥሩ ጊዜ ከእሳቸው ጋር አሳልፍ ያለውኝ ስለነበረኝ ቆይታ በጣም አመሰግናለሁ። መልካም ጊዜ። አብራችሁን ስለነበራችሁ።